በጎቹ በጎችና ከብቶች ጠዋትና ማታ ሲወጡ ሲገቡልህ ሰውም ዝም ብሎ ለቆ እየተዋል። አሁን ሱ ደግሞ ብለው ብለው በዚያ መንገድ አበጁለት የአንተ ማዱር አጠገብ ነበረ። ልመቼ የለም ነው የከብት እግር መቼ ሰው ዱካ ይደርሰዋል። እዚህ እኮ ነው ሜዳው ዳር ያለ ነው። እዚያ ሜዳው ዳር ያለ ነበረ። አሁን ልህ ሰውም ችላ ይላል፣ ዝም ብሎ ለቆ ነው የሚተዋ። ልጁን እየላከ አይቆጣጠር ከብቶቹን እንዲያስሆን ጊዜ እየገቡ እንዴት ነው ሜዳ ዳር ማለት እንዴ? ዱሮን መነጠሩት አላ ያኮ ነው እዚያ አንድ ያለው እኮ እዚህ እኮ ተሻግረህ ሸጡን ተሻግረህ የለም ሜዳው እንትን ዘት ምን ይሄ አዲሱ ፍርስ እዚህ አንተ ግራሮቹ እ ያኮ ነው መሬቱ ራሱ ራሱ ነው እዚያ ነው ዋ ያ መሬት የማን ነው? ያንተ ነው እንዴ? አይ ለካ ለግር ይሄም አይ እንዴ እኮ የነገርኩ መስለኛል። ምን ሆነ? ባለፈው እኮ ነው ይውልህ እንትን ሰህድ ወደ መካዙኑ ማዳበሪያ ማውጣት ሰህድ ልህ ፈንቴ ጋር እነ ፈንቴ ጋር አብረን መሄድ፣ ከዚያ ታንዳንሳ ወደ ታንሳ እንዲው መሬት አንሶኝ ደና ማርስ ነበርኩኝ። መሬት አነሰኝ ምናምን ስል ፈንቴ መስማት ታነሰህማ፣ ብሎ እንደው በኋላ ሸሸት አድርጎ ብቻዬን ይዞ ታነሰህማ፣ እኔ ብዙ መሬት ሆኖብኝ እንዲያውም ጉልበት አቅቶኛል፣ ለምን አት ይዘው ምናምን ብሎ ይነግረኛል፣ ነገረኝ።

ብትነግሬም እንግዳ ያለህና እኔ እኮ የነገርኩ መስሎኝ ነው። አስማራ ኧረ የለም አንተ ሰው ተራርቀናል ማለት ነው። እንዴት ነው ነገሩ? የነገርኩ መስሎኝ ነው። እኔ ብዙ ጊዜ እንት ስለምል የነገርኩ መስሎኝ ነው እንጂማ እንዴት ዋ ያማ ሸጋ መሪ። እኔማ እኮ ጉልበቱን ባግዝ ብዬ እኮ ነው። ወንፈሉን ፈርተህ ነው መስል ነው። እና እንዴት ነው ነገሩ ያርጀንቲና ሩትኝ ሸጋ መሬት ነው። አሁን አንድ ቀን መጣህ ጉልበት ታግዘኛለህ ብሎኛል። አንድ ቀን በሮችን ይዘው ነው ምን እ ነው ሁለቴ አርሶት

ሲሆን ለመጣሽ ነበር። ምን ምን አለው ብለሽ ነው? አይ ሳይረቦ

የከበሮ ወይ፣ ይቺ ላዳ አነጠነጠች መሬት ወላጩ ብታገኘ ምን አባቷ ልታረገ ነድዬ ነድዬ። አረጋ ነገር ይጠፋ ብለህ ነው? ገና ከመምጣትህ ደግሞ እንዴት ያለ ነገር ነው ደግሞ አንተ እኔስ እሷ አይል ገረመኝ አስማረ ከመምጣት ስር ለስር የሚከተል መች ጠፋና ተው የዚህ መንደር ሰው ጤና የዚህ መንደር ሰው ጤና አለው ብለህ ነው የምልህ ከሰው ጋር አፍ ነገር የሚቆሰቁስ ባለበት በእህት ነገር ይቀራል ብለህ ነው አንተ ሰው

አሁን ይህን ነገር ይኸውልህ መቋጫ ለማግኘት የዚህም መንደር ሰው አፉን ለማዘጋት ያንን ቆሎ የሚያበቅል የመሰለ መሬት እንደሌለህ ጌታ የነበርህ ሰውዬ ዛሬ እንዲህ የምትሆን ለምንድን ነው እህ ቆሎ በለዋ እሞት አሁን ኩርማን የምታክል ይትሆን አርሰው አይደለም ወይ ለግጦሽ መሬቱን እንትን የሚሉት ዛሬ ዳዋ ገብቶ እንዲያሆኑ ያኔ መሰለህ ዛሬ ሰው የሌለው ሰው የሌለው መሬት ይወልል ሰው የሌለው መሬት አድርጎት እና ከመስገጋ ተመሳስሮ መሬቱ ሳይው ምናደረ ሲያንስ አሁን ሌላ ስራ ተሰርቼ ሳገኘው እኮ ነው። አስማረ ተወው። አሁን እምቢሆን ነው ምልህ። ማነው ባለ ይዞታ? ይህንን መሬት የያዘውን ሰው እየተቀበል ና ማዳበሪያህን አውጣ፣ የእርሻ በሬን እየሰጥሃለሁኝ፣ እረስ በቃ። ከዚያ በኋላ እየውልህ ሸጋ ቀን ይመጣል እኮ። እንዲህ እንደሆነ የሚቀር መስሎ ነው? ሰው አንገቱን እንደ ደፋ እኮ ይቀር። እኔ አሁን የሚያሳስበው መስሎህ ነው? ኧረ ተወኝ እስኪ። እና እንግዲህ የሚያሳስበኝ ሌላ ነው የሚያሳስበኝ በልቶ አሁን ይህን ነገር ተወው ነው የምልህ። ሌላ እንትን አትበል አረጋ፣ እውነቴን ነው ደግሞ። እንዲህ ሁነህ ሁነህ ከአንዱ ጋራ ትገጥማለህ እንደ ለመድኸው፣ በዚያ ይህንን መሬት ያለ ወራሽ ታስቀረው። ተውኩትን ነገር የተትን ነገር ቢተውኝ ምን አለ እንዲው እኔን ሌላ ውሽጥ ከሚያስገቡኝ ቢተውኝ ምን አለ። አንተ ተወው ነው የምልህ እኮ አንተ ተዋ ትችዋይ ሊኖርሁና እኔ ተው ቀና ብያ ያለሁ ወይ ካለቀርደርስ ይህአበኮ እንዲህ የሆነ እኮ ነው የምልህ አንተ ስልልህ እኮ ነው። እና አሁን ልቅ እዚህ አላውቅም መሸት እየሄድህ ነው

አንተ ይረፍድብኛል፣ ጉዳዩ ረዥም ነውግና። አንተ ሰውዬው፣ አንተ ምን እንደት ነው ቤቴን ጧን ልትመጣው ነው? ውሃ ቢሆን ቀምሰህ ትሄዳለህ። ምን ሌላ ነገር ቢጠፋ ውሃ ቀምሰ፣ ቤቴንም ደጅንም የወንድም ቤት አይደለም። አንተ ምን ሆነህ?

ነው። ምን ወዴች ነው? ምሽት ናት። ጎረቤት ናት። እሷ ምሽቴ ናት። አረጋ ማለት ኮሱ ነው።